ልልእልል ልበል እንጂ ለእኔ መድሃኔ ዓለም የምሬን ነው የምላችሁ። እንበመሬ ፈሳ አልቀረችም። ገና ሳይነጋ ስቅስቅ ብዬ አልቅሼ ምሽቴን አልቅሼ የምሬን ነው የምላችሁ ገብርኤል። እኔ በጣም ነበር ያዘንኩት። እግዚአብሔር ይመስገን እኔ በጣም ነው ደስ ያለኝ ከሚባለው በላይ ማለት ነው። ምክንያቱም ሀይሚ መሬት ላይ ብቻዋን የቀረች ነበር የመሰለኝ እ በጣም ነበር የተሰማኝ። አንዳንድ ጊዜ ለካ እምባ ዋጋ አለው። ብቻ ወደ ነበሩበት መመለሳቸው ነው። ከምንም እና ከምንም በላይ ከማንንም በላይ መድኃኔዓለም ክብሩን ይውሰድ። ሌላ ምንም አለለም የምር ታላቅ ወንድም መካሪ ነው፣ ገሳጭ ነው፣ ተቆጭ ነው የሚባለው፣ በሀብቴ አይቼዋለሁኝ። ሀብቴ የትልሰው እውነት፣ እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። እንደምን ቆያችሁ የቻናሌ ተከታታዮች? ሰላማችሁ ይብዛልኝ በያላችሁበት ዛሬ ደስ የሚል ነገር ነው። በጧት ተከፍቼ ነበረ፣ በማታው ደግሞ ተደስቻለሁኝ። እግዚአብሔር ይመስገን። የምሬ ነው ምላችሁ። እኔ በጧቱ ብቻ ሳይሆን ማታም ተከፍቼ ነበረ፣ ጧትም ደግሜ ተከፍቼ ነበረ። አሁን ግን ደስ ብሎኛል፣ ወደ ነበሩበት ቦታ ስለተመለሱ፣ ስለታረቁልኝ ደስ ብሎኛል። ምክንያቱም ብዙ ጊዜ የሆነ አንግል ይዬ ሳይድ ይዬ እናገራለሁኝ። ስለ እውነት ነው የምናገረው እንጂ ለሌላ ነገርም አይደለም። ነገሮችን እንዲስተካከሉም ነው ብሳደበም ብቆጣም ማለት ነው። የእነሱን መለየት ስለማልፈልገው ብቻ ነው። መለየታቸውን ብፈልገው እንደዛ ተናድጄ ወይም አልቅሼ ምናምን ነገር አላወራም። ምንም የምቀበጣጥረው ነገር የለም። ነገር ግን ለሁሉም ነገር እግዚአብሔር ይመስገን የምሬን ነው። ዛሬ ላይ ምን ትሆኑ ይሆን? ላሞች ምን ትሆኑ? ደግሞ በጣም ቆሽቴን ያደብነኝ ነገር ላይ ላይ ተቀምጠው አረ ስንት ከካሞች አሉ እግዚአብሔርን ስንት ማለት ነው፣ ፎቶ አለጥፈው ሲያፌዙባት ጧትና ማታ አይቼ በጣም ተናድጄ ነበረ። እውነት እንዶ ታርቀው በመጡና እነዚህ ሰዎች ባፈሩ ብዬ ነበረ። ቅዱስ ሚካኤል አሳፈረልኝ ሳይውል ሳያድር ማለት ነው፣ ሳይውል ሳያድር ተአምር ነው በቃ የተሰራው ተአምር። እንግዲህ ያው ሀብቴ በሌሊት መጣላታቸውን ያው አይቷል። ሶሻል ሚዲያ ነው፣ ቪዲዮ ይታያል። መጣላታቸውን ስላየ ታላቅ ወንድም ነው። ብዙ ነገር የተከፈለበት ነው፣ ዋጋ የተከፈለበት ህይወት ነው። በሜዳ እነዚህ ልጅነት ይዟቸው፣ ግማሹም የሰው ወሬ እየሰማ ግማሹም አንበሳና አንበሳና እየተባለ የሰው ወሬ በመስማት ህይወትን መንገድ ለማስቀረት እንደዚህ ዋጋ እንዳልተከፈለበት ነገር። አንዳንድ ጊዜ ደግሞ ከመሀላችሁ የበሰለ ሰው ሲኖር እንደዚህ መልሶ ወደ ነበራችሁበት ቦታ እንድትመለሱ ያደርጋችኋል። ተቆጥቶ ምንም ብሎ ማለት ነው። ሀብቴ እግዚአብሔር ይስጥህ ማለት እፈልጋለሁ። በዛ አጋጣሚ መቆጣትህም ቤት ድረስ መምጣትህም ሀይሚም ከቤቷ ሳትወጣ ነገሮቹን ተቆጥተክ የተፈጠረውንም ነገር በስነስርዓት ጠይቀህ እንደ ታላቅ ስላስማማቸው በጣም ነው እኔ ደስ ያለኝ። እንኳን ደስ አላችሁ። ይህንን አብሮነታቸውን፣ ይህን ፈገግታቸውን የፈለገ ስትጠብቁት የነበራችሁ እንኳን ደስ አላችሁ። ሀይሚ ደግሞ ብዙ ጊዜ ከቡሩኬ ጋር እንዳትሆን ተቡሩኬ እንድትርቅ በቃ ለቡሩኬ እንደማትመጥረው እያደረጋችሁ ቁማር ስቆምሩ የነበራችሁ ሰዎች እናንተ ደግሞ መልካም መቃጠል የሆነላችሁ፣ ወተት ታገኛችሁ ጠጡ። ምንም ማድረግ አይቻልም። ወተት እየጠጣችሁ ምንም ማድረግ አይቻልም። በቃ አለቀ። ምንም ማድረግ አይቻልም። ተቃጠሉ። እኛም መናደዳችን በተሰሩት ስህተቶች በተደረጉት ነገሮች መናደዳችን እህታችን እንዳትከፋብን፣ ከምትወደው ሰው እንዳትርቅብን አያችሁ፣ ሀይሚ ምን ያክል ምን ያክል ፍላጎቷ ከቡሩኬ ጋር እንደሆነ ከሱ ጋር እንደዛ እንታረቅ ብላ ፈገግ ብላ ምናምን። ነገር ግን እልህኛ መሆን አያስፈልግም። በቃ ሀይሚ እዚ ጋር ጥፋቷን፣ ጥፋት ካለ ጥፋቷንም ትናገራለች። አንድ ወገን እልህ ፍቅር ላይ ስኮኑ እልህ ውስጥ መግባት ጥሩ አይደለም። ያለፈ ነገር አልፏል። በቃ ተነጋገራችሁ አለቀ። መፍታት ነው። የበላይ ነኝ፣ የበታችነት ስሜት ምናምን፣ እኔ ክብሬ ተነክቶ ነው፣ እኔ ክብሬን ዝቅ አድርጌ ነው ምናምን። ይሄ ፉክክር ሁለት የምትዋደዱ ሰዎች ሆናችሁ እንደዛ አይነቱን ነገር ብታስወግዱት፣ እንደ ሀሳብ ጥሩ ነው። ለሌላ ጊዜያችሁ እየተደጋገመ ሌላው ሰው ክብር እንደሌለው አድርጎ ማውራት፣ እኔ ለቡሩኬ ለወደፊት እኔ መንገድ የምፈልገው ለአንተ የሰው ወሬ ባሰማ ጥሩ ነው። እውነቴን ነው ብለ የሰው ወሬ፣ አይ ከምትወዳት ልጅ ነው ሊያራርቅህ የነበረው። በመሀል ይሄ ምርጥ ወንድም ባይኖር ኖሮ፣ ይሄ አርቆ ሀሳቢ ወንድም ባይኖር ኖሮ ማንም አያስታርቃችሁም። አይክ ጓደኛክም አንተ ከሷ መራቋን እንጂ የሚፈልገው ሄና ተብየው አንተ ከእሷ እንድትርቅ እንጂ የሚፈልገው አንተ ከሷ ጋር እንድትሆን አይፈልግም። አይክ ጓደኛም ቢሆን ጥጉን ይዛል። የእናት ልጅ ወንድም ግን እኔ ከድሮም እኮ ሰማለሁኝ ሀብቴ ሀይሚን በጣም እንደሚወዳት ምናምን ነገር ሰማ ነበረና እና በጣም እንደሚወዳትም ዛሬ ነው በስነ ስርዓት ያየትኝ አብሮም እንዲሆኑ በቃ። ጥሩ ነው። እንደዚህ ቤተሰብ ሲፈቅድ ቤተሰብ ጠባያችሁን አይቶ መሀል ላይ ሲገኝ አስታራቂ ሆኖ ሲገኝ ደስ ይላል። እግዚአብሔር ይመስገን። ሌላው ነገር ደግሞ እኛ በምንናገረው ነገር እኛ የሆነ የሆነ ነገር ስንናገር እውነታ ነው የምንናገረው። እውነታን ደግሞ የምንናገረው ነገሮቹን ለማስተካከል እንጂ ነገር ሌላ ለመፍጠር አይደለም። እንድትረዱን የምንፈልገው ነገር ቢኖር ማለት ነው። ምክንያቱም እነሱ የከፈሉትን ዋጋ እንኳን እነሱ ቢረሱት ዋኖቹ ቢረሱት ለእነሱ ዋጋ የከፈሉ እውነተኛ ወዳጆች አሉ። ለቡርኬና ለሀሚ ዋጋ የከፈሉ እውነተኛ ወዳጆች አሉ። ተስፋ ሳይቆርጡ ሁል ጊዜም ሳይቀያየሩ፣ አንድ አቋም ይዘው ሁል ጊዜም በተስፋ የሚኖሩ ሰዎች አሉ። ሁል ጊዜም ማለት ነው። ሶ ለእነዛ ክብር ሊሰጣቸው ይገባል። ለእነዛ እና ነገሮቹ ስለተስተካከሉ ወደ ነበሩበት ስለተመለሱ እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። እናንተም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የምሬን ነው የምላችሁ እግዚአብሔርን እኔ እኔ እንደዛ አለ ይዞኝ ያለቀስኩት ጠዋት ላይ። የምሬን ነው የምላችሁ ከሚባለው በላይ አዝኜ ነው ብሩኬ እንደዛ ከትናንት ወዲያ ታመው አብረው ስቀው ተጫውተው እንደዛ ደስታቸውን አሳልፈው ሳያጣጥሙት ትናንትና በቃ ሄጃለሁኝ በቃ ተለያይተናል ምናምን ብሎ በመሄዱ በጣም ነው የተናደድኩትኝ። ከሚባለው በላይ ማለት ነው። በማይረባ ነገር ቶሎ ነገሩን ወስኖ ተለያይቻለሁ። መለያየትን እንደ ቀላል ነገር አትዩት፣ እንደ ቀላል ነገር አትዩት። እንደማይለያዩ እኮ እርግጠኛ ነኝ ውስጤ፣ ነገር ግን አምኖ መቃበል አቀተኝ ታውቃላችሁ። በጣም ነው ውስጤ የተረበሸው ነበረ ሰው። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሁን ሂዱና እንትን በሏቸው፣ ደስታቸውን ወንድ ከሆናቸው ንጠቁ። በቃ ሀይሚ ከዚህ በኋላ ከቡሩኬ ጋራ ነች። ብሩኬ ሀይሚ ቤት ነው። ሂዱ ሲጎትቱ እናስወጡት፣ ሂዱ አስወጡት። አሁን ሂዱ ከሀይሚ ከቡሩኬ አርቁት። አሁን ደግሞ ሌላ ምን ምን ታወሩ ይሆን? አሁን ምን ትሏት ይሆን? እንድ ምን ነበር የጠበቃችሁት ይሄ አልቅሳ ምናምን ይቅርታ አርግልኝ የሚለውን ነገር ነበር የጠበቃችሁት። በክብር ስነ ስርዓት በሞላው መንገድ ይቅርታ ጠይቃለች። በስነ ስርዓት ታርቀዋል። እናንተ ግን የምትጠብቁት ሁል ጊዜ የሀይሚን እንባ ነበር። አልተሳካላችሁም። በወግ ማረግ በስነ ስርዓት ታርቀዋል፣ መታረቅ ባለባቸው መንገድ እና ግን ስለ ሁሉም ነገር ልፋታችን መንገድ አልቀረም። ልፋታችን መሬት ላይ አልወደቀም፣ ዋጋ አግኝቷል፣ ፍሬ አፍርቷል። ልፋታችን ትላላችሁ። ደስ ብሎኛል። በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ፣ በጣም ማለት ነው።